ሰላም የኑሮ ላይቭ ቻናል ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላሙ ብዙ ይበልኝ። ዛሬም ላይ የተባለ ቪዲዮ መጥቻለሁ። በዛሬ ቪዲዮ ላይ የምናየው ስለ ኩስኩስ አሰራር ነው። ኩስኩስ ለመስራት የሚያስፈልጉን ግብአቶች ብሩኮሊ፣ የዶሮ ደረት፣ ፓፕሪካ፣ ሽንኩርት፣ ካሮት፣ ቃሪያ፣ ነጭ ሽንኩርት። እነዚህን ግብአቶች በመጠቀም አሪፍ አድርገን የኩስኩስ ምግብ አብረን ምንሰራ ይሆናል። ኩስኩስ በጣም አሪፍ ጣፋጭ ምግብ ነው። በቤታችሁ ሁላችሁ ሞክሩት። እና እኔም ያው ለሁለተኛ የጊዜ ነው ስሰራው። አሪፍ ነው ያው የሰራሁት። እንደዛውም ደግሞ ያው ለልጆች ለምሳቅ እንደዛውም ለስራ ቦታ ይዞ ለመሄድና ለመብላት በጣም ቀላል የሆነ ምግብ ነው። ሁላችሁም ሞክሩት ትወዱታላችሁ። እንደዛውም እንዳይረሳ ሰብስክራይብ ላይክ፣ ሼር እያደረጋችሁ አበረታቱን። ምርቶቻችንን ለማዘዝ ይደውሉልን፣ ኦርደር ያድርጉ። ኦርደር አድርጎ ከአምስት ቀን እስከ 10 ቀን በቤቱ ይመጣል። አንደኛ ያለ ያለን የሲዳማ የታጠበ ቡና፣ እንደዛውም የተቆላ የኤስፕሬሶ ቡና፣ እንደዛውም ደግሞ ሞሪንጋ ፓውደር በ2025 የተመረተ ጥራቱን እየጠበቀ 250 ግራም እና 150 ግራም ታገኛላችሁ። ኢሮፕ ጀርመን፣ እንደዛውም ኢትዮጵያ ክፍለ ሀገርም መላክ ጀምረናል። ማንኛችሁም ኦርደር ካረጋችሁ በብዛት ዲስካውንት አለው። ማንኛውም ክፍለ ሀገር ላይ እንደዛው አሜሪካ፣ አውስትራሊያ፣ ካናዳ፣ ዩኬ፣ አረብ ሀገር እንልካለን። እንደዛው ሞሪንጋ ኦይል፣ ካስተር ኦይል፣ ብላክ ሴድ ኦይል ታገኛላችሁ። ማንኛውም ቦታ ሁናችሁ ኦርደር ካረጋችሁ ከ5 ቀን እስከ 10 ቀን በቤቶ ይመጣል እና ኩስኩስን ለመስራት የሚያስፈልጉን ግብአቶች በዚህ መልክ አዘጋጅተናል። አንደኛ ላይ የዶሮ ደረታችንን በማብሰያ ላይ አርጌ አሪፍ ግብአቶችን ምላቸውን ቀላቅለዋለሁ። እንደዛውም ዘይት፣ ህርድ ጨው ጨምሬ ለአንድ 20 ደቂቃ ማብሰያ ውስጥ አቆየዋለሁ። እዛ ውስጥ ለአንድ ሀያ ደቂቃ በኋላ ከቆየ በኋላ ውሃ ያወጣል። ውሃውን ደፋውና መልሼ ደግሞ በመጥበሻ ላይ አሪፍ አድርጌ ጠብሰዋለሁ። በመጥበሻ ላይ ለአንድ አስር ደቂቃ ከጠበስኩት በኋላ ካሮቴን የተዘጋጀውን ለብቻው ለአንድ አስር ደቂቃ ጠብሰውና ከዛም በኋላ የሚያስፈልጉኝን ግብአቶች ፓፕሪካ፣ ሽንኩርት፣ ነጭ ሽንኩርት፣ ብሩኩሊ ከላይ ጨምርና አሪፍ አድርጌ አዋህደዋለውኝ። እና በቤታችሁ ሞክሩ። ጤናማ የሆነ ምግብ ነው። በጣም ባይበስል የተመረጠ ነው። እንደውም ትንሽ አብስየዋለው፣ ግን ደግሞ ምንም አልሆነም። አሪፍ ነው፣ ግን ያው በጣም ባይበስል መልካም ነው። ቫይታሚኑ ያው አይቀንስም ማለት ነው። እና ሁላችሁ በቤታችሁ ሞክሩት። ያው ይሄን በመሰለ መልክ ያው ለሁለተኛ የጊዜ ሰርቼዋለሁ ኩስኩስ አሪፉ ነው፣ ወጥቶልኛል። ስራ ቦታም ይዤ እጄ በልቼዋለሁ። የምር አንደኛ ነው፣ አንደኛ አንደኛ። ከዛም በኋላ ያው ከበሰለልን በኋላ ያው የተዘጋጀውን ግብአቶቻችንን አንድ ላይ እንዳባልቃቸዋለን። ያው እዚህ ጋር እንደምታዩት አንድ ላይ ከተደባለቀ በኋላ እዚህ ጋር ኩስኩሳችንን ለመስራት ውሃ ትንሽ እናፈላለን፣ ዜ ጨምረን፣ ጫው ጨምረን ከዛም በኋላ የተዘጋጀውን ኩስኩሳችንን በመጠኑ ያው የመጠን ነው ጨምረንበት አሪፍ አድርገን ለአንድ አምስት ደቂቃ ክርነ ነው እናስቀምጠዋለን። ለአንድ አምስት ደቂቃ ከቀደ ነው በኋላ በምን በላው ገበታችን ላይ እናወጠዋለን። ያው ከወጣ በኋላ ይህም በመሰለ መልክ እንደምትሳዩት አሪፍ የኩስኩስ ምግብ ሰጥቶናል። እናንተም በቤታችሁ ሞክሩ፣ ትወዱታላችሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደዛውም ደግሞ እንዲሰራላችሁ የምትፈልጉት ካለ በውስጥ ኮመንት አድርጉልኝ። ስራ ቦታ ሌዥ እጅ ዘና አድርጌ የበላሁት በጣም የሚጣፍጥ ምግብ በጣም የሆነ ደስ የሚል ምንም ብዙ ጊዜ እንጀራ ስራ ቦታ ለመብላት ለመጠቀም ይደብረናል። እኛ ወንዶች አብሶ አይደብራችሁ። ዘና አድርጋችሁ እንጀራም ብሉ። ግን ደግሞ እንደ አይነት ኩስኩስ፣ ስፓጌቲ፣ የተለያዩ ፒዛ ደስ ይላል ስራ ቦታ ላይ መብላት። እና ውድምላችሁ ቤተሰቦች ጊዜያችሁን ሰጣችሁኝ አብራችን ስለቆያችሁ አመሰግናለሁ። የሳምንት የሰላም የፍቅር የደስታ ይሁንላችሁ። በሚቀጥለው ፕሮግራም እስከምንገናኝ ቻውቻው